ሰላም፣ ሰላም እንዴት ናችሁ? ደህና ናችሁ ወይ ቤተሰቦቼ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄንን ስራ ከጀመርኩኝ ላይቭ ላይ አይታሰብም። ኢንሻላህ እንግዲህ ከተስማማን ምናምን በኋላ ማለት ስራዎች ስራዎቹ ምናምን እንትን ካልኩ በኋላ ካመቻቸው በኋላ ላይ በጣል ምክንያቱም ሰብስክራይብ ምናምን ለማደራረግ ያው ታውቀው የለ እና ትንሽ ገንፈሬ ደግሞ እሞኛለሁ። አይደንም እንዴ፣ ስንት ዘመኑ እና፣ እንዴት ናችሁ ልኝ። ደህና ናቸው ወይ? ላይቭም ዩቲዩብም ብዙም እየሰራው አደለም። እስኪ አበረታቱኝ፣ ችግር አለው። እና እንዴት ናችሁ ልኝ። በእጅ ይዤ ነው የማወራው፣ ና ይወዛወዛል፣ ለዛ ነው። እና እንዴት ናችሁ ልኝ። እኔም የፈለገው ስራ ቢበዛብኝ ማለት ነው፣ ድራማ ድራማ ሱስ ሆኗል። እና የነሀንቹ ድራማ የእውነት ነው ምላችሁ የናንቹ ድራማ በቃ እንዲሁ ሲያሳስበኝ ሲያሳስበኝ ነው የሚያድረው። እስኪ ስለእነሱ እናውራ። ጌታለ እኔ ከእነሱ ጋር ማለት ነው ኮሜንት በሪካርድ ቢሆን ኑሮ አላወይ ምን ነው የሚመስለኝ እሪ ምን ነው የሚመስለኝ። ምክንያቱም በቃ እንዲህ ሀንዬ ስትስቅ ማየት እፈልጋለሁኝ፣ ሀና እንድትስቅ እፈልጋለሁኝ፣ ከእናቷ ጋር እንድትገናኝ ምናምን ምክንያቱም በቃ የሆነ የእሷን ደስታ ማየት አልፈልጋችሁም፣ የሆነ ምን እንደሚፈጠር ምናምን። አሁን ደግሞ የመጣችሁ ይቺ ምቅርቅር ቀር የምትለው ግን እኮ የእውነተኛ ታሪክም እንደዛ እኮ አለ፣ ታውቃላችኋል። ድራማ ይመስለናል እንጂ የእውነተኛ ታሪክም እኮ እንደዛ ትክክለኛ ልጆቻቸው አጠገባቸው ውር ውር እያሉ ሌሎቹን የሚያሳድጉ በቃ ብቻ። ግን በጣም ከባድ ነው እና እነሱን አይቶ ምን አለ ኮሜንት በሪካርድ በሆነ የሚል ሰው መቼም አይጠፋም። እንደኔ እንዲሁም አድራሻቸውን ሁሉ ባገኘው ላለሁ። ይሄማ እንዴ በቃ ሀኒ፣ እናትሽ እሷ ናት ምናምን፣ ያንቺ እናት ናት ምናምን፣ ወይ እናትዬዋን ሀኒ ናት ልጅሽ፣ በቃ ደግሞ በጣም ደንግጣለች። አባትዬው ምንም እንዳይሆን ዳይሬክተሩ፣ እውነቴን ነው የምልህ የሀኒ የአባት ቤተሰቦቿን ሳታገኝ ሳያቅ እንዳይሞት ምንም እንዲሆን አንፈልግም። ድምጻችን ይሰማል። አንዳንዴ ሀኒዬ ደስተኛ ስለሆነ እኔ ወይ ፍቅረኛ ተያዝ ወይ ደግሞ ስለእናቷ ምናምን አሁን በእርግጥ ፎቶዋን አይታለች። እንግዲህ ግን በአባቷ ምክንያት እንዳትረሳው፣ እንዳትረሳው በባለፈውም አሁን እኔ እንደውም ሊገናኙ ነው ብዬ ያሰብኩበት ሰዓት መቼ እንዶ ታውቃላችሁ። ለህቷ የደም የደም አይነት የለም ተብሎ የእሷ ደም አይነት አንድ ሲሆን የዛን የሚጣራልን መስሎ ነበረ። እንዴ እንዴት ሆኖ የእሷ ደም ሆነ ምናምን ተብሎ እንትን አይባልም። እንዲ ያረ ዳይሬክተሩ ግን የሆነት ነው። እኛም ቁልጭ ቁልጭ እያልን ማለት ነው ተሰቃየን እኮ እኔ ድራማ። እውነቴን ነው ምላችሁ፣ አሁን አሁን የሚመጡት ድራማዎች በተለይ በቤት ሰራተኛ ነው ብለው ማለት ነው

ቤት ስትቀያየር አየሩ ምናምን ይቀየራል መሰለኝ፣ እንደዛ ብለን እናስበው። እና ለማንኛውም ማለት ነው ዛሬ ሲለቀቅ፣ ዛሬ ነው የሚለቀቀው፣ ዛሬ ነው የሚለቀቀው። አዎ፣ ዛሬ ከሆነን ማለት ነው ድምፃችን ይሰማል። ኮሜንት ላይ የሀንዬ ትገኝ፣ በቃ እናትዬዋን ከእናትዬዋ ጋር። እኔ የምለው ግን ጸጉሬ እየሄደ እኮ ነው፣ ግንባሬ ወደፊት እየመጣ ነው የጦር ግንባር ሆኖ እኮ ወይኔ! ለነገሩ ዋናው ገንዘብ ብር ካለ በሰማይ መንገድ አለ ብሏል። ብር ካለ አሁን እስከዚህ ግጥ እንዲህ ለማድረግ አሁን እናቴ እንደዚህ እንትን እያለች ምናምን ችግር ተረስቶ ይረሳና፣ አሁን ደግሞ ለመሽቀርቀር ምናምን እኔ እየታችሁ ደግሞ የእውነቴን ነው የምላችሁ ነገሮች እና የኮቶሪና አረ ወይ ወሬ ይሻለኛል። እኔ እኮ በቃ ከቁም ነገር ጋር የሚሄድ ሰው አይደለሁም። እውነቴን ነው። ያው ቀልድ ስለሚመቼ ነው። ካልቀለልኩኝ እኔ ትክክለኝ ታውቃላችሁ። እኔ ከሰው ጋር ተጣልቼ እራሱ ሽማግሌ መጥቶ ሲያስታርቀኝ እንዴት እንደሚያስጠላኝ። በጣም ነው የምጠላው። በቃ የሆነ ሸሚዘኛል የሆነ እንትን

ሀንዬ ዛሬ እውነቴን እናትዮዋ ማወቅ አለባት። በቃ ድምጻችን ሲሰማ ሀንዬ እናቷ አትወቅልን እንዴ! እና ሀሳብ ነኝ እኮ እኔ እራሱ ተኝቼ ልክ ሲጨረስ፣ ወይኔ ለምን ጨረሰ ብርሬ አይዘረፍ ከራሴ ጋር ድራማውን መሆኑን እያወኩ እስኪ እንደኔ በጣም የሚናደድ ማለት ነው። እውነት በቃ ድራማ መሆኑን እናውቃለን እኮ። እንደዚህ ካልሆነ አይታይም፣ እይታ አይኖረውም። ግዴታ የእኛ ልብ መጠልጠል አለበት። ግን እውነት እየመሰለን የምናዝን እውነት እየመሰለን እንትን የምንል ሰዎች ችርስ ጭርስ ብያለት እንዲ ያለችው ነገርማ። እኔ በቃ ደግሞ ስታምር የእውነት የእውነት፣ የሚያማምሩት እና የቤት ሰራተኛ የሚያደርጉት ደግሞ እኮ ቆንጆ ቆንጆትን ማለት ነው። ረብ ድረማ መስሎ የእውነት እንደዛ እንዳትሆኑ አደራችሁን። ተበላሽተው ቀር እኮ ቆንጆ ቆንጆ የሆኑትማ በየሄዱበት ሰዎቹ ይፈልጓቸዋል። ደግሞ እኮ የሚገርማችሁ እኔ የእውነት የእውነት ማለት ነው እኔ ኢትዮጵያ እያለሁ የሰው ቤት ስሰራ ባላቸውም እንዲ ነው የሚያየኝ ልጆቹም እንደዚህ ከቤተሰብም ሲመጡ እንደዚህ፣ በቃ ሞዴል ነበርኩ ደግሞ የዛኔ። አይ የእውነት ፊቴራ ውስጥ በጣም ነበረ የልጅነት ወዛ አለ ምናምን በጣም ነበረ የሚያምረው። እና አሁን እንደዚህ የተሰባበረ ቆርቆሮ ብመስልም ማለት ነው፣ የዛኔ ግን በጣም በቃ ረበስማ፣ ፀጉሬ ብዛቱ፣ ርዝመቱ ስለብስስ ቢሆኑ በተለይ በዓል ሲሆን ፀጉሬን ይሰራሉ ምናምን። ከዛ እንመለብሰው ልብስ ደግሞ ሸፍ ያለው በቃ ይሄ ጥብቅ ያለው አልወደድም። ይሄ ጥብቅ ያለው ሳይሆን የሆነ ቀሚስ ሆኖ ከታች እንደት ማለት ነው ጉርድ ቀሚስ አልወደድም። በተፈጥሮዬ ጉርድ ቀሚስ ለብሻ ላይ ጉርድ አልወደድም። እና እንደዚህ ሙሉ ትለብሱና ከዛም በኋላ እንትን ነው ይሄ ከወገባችሁ ያስ የሚያደርግ አለ አይደለ? እንደሳ ነው እንመለብሰው ማለት ነው በጣም ነበር የሚያምርብኝ። እና ይሄ የውሸት አይመስላችሁ አይመስላችሁ፣ የቤት ሰራተኛ ሆነው ቪዲዮ ቢሰሩ በቃ በጣም ደስ የሚሉ ናቸው። የቤት ሰራተኞች ራሳቸውን ይጠብቃሉ ምናምን። የኢትዮጵያ የቤት ሰራተኛ ስራው በጣም ብዙ ነው። በዛውም ልክ ደግሞ ራሳቸውን ይጠብቃሉ። እኩል ናቸው። በቃ የእውነት ልብስ ማጠቡ እራሱ እንደሚጎዳ ታውቃላችሁ። ልብስ ስራማ እኮ አርባ ሀገር አስር እጥፍ ይሻላል። እና ለምንሌላችሁ ፈልጌ ነው እኔ ለአንድ ነገር መጥቼ ብዙ ነገር እና የማውራው ያው ቻሉኝ። ለእያንዳንዱ አጀንዳ ከምመጣ እንደዚህ ሁሉንም ደግሞ ልክ አርጌ ብናገር ነው የሚሻለኝ እኔም ትዝ የሚለኝ ትዝ የሚለኝ ለእናንተ የሚሆን የሚሆነውን ነገር ነው የምነገራችሁ። እና ለማንኛውም ሰብስክራይብ አርጉኝ፣ አረሻ፣ ሰብስክራይብ፣ ኮሜንት፣ ላይክ፣ ላይክ፣ ላይክ አርጉኝ። እስኪ ተው እንጂ። እንዴ! እናቴ ነው። ቶሎ ቶሎ ሰርች። እስኪ ወደ ሀገሬ ልመለስ። ለልጄ ማለት ነው። እሱ ላይ ካሉኝ ወዳቸዋለሁ። ባይ ባይ